በጌታ የተወደዳችሁ ቅዱሳን በሙሉ በኢትዮጵያ ውስጥና ከኢትዮጵያ ውጭ የምትገኙ የእግዚአብሔር ሰላምና ጸጋ ይብዛላችሁ። እኔ መጋቢ ዳንኤል ዳልጋ ይባላለው። የሐዋሳ መሐል ከተማ አካባቢዎች ቤተክርስቲያን አገልጋይ ነኝ። ዛሬ በዚህ ሜዲያ ላይ የተገለጥኩበት ዋናው ምክንያት የግጭት አፈታት በምድ መጽሐፍ ስለተጻፈውን ላስተዋውቃችሁ ነው። እግዚአብሔር ረድቶኝ ባለፉት ዓመታት ይህንን መጽሐፍ እግዚአብሔር በሰጠን ሸክም መሰረት ጽፌ ለቤተክርስቲያን አገልግሎትና ጥቅም አቅርቤያለሁ። መጽሐፉ መጀመሪያ በኩል መጽሐፌ ነው። ስለዚህ ይህን መጽሐፍ ለማስመረቅ እየተዘጋጀን የምንገኝበት ጊዜ ላይ ነን። እግዚአብሔር እንግዲህ በኢትዮጵያም ከኢትዮጵያ ውጭም በዓለም ሁሉ ግጭት ብዙ ችግሮችን እየፈጠረ ያለበት ሁኔታ አለ። በግጭት ምክንያት የፈረሱ ንብረቶች፣ የወደሙ የሞቱ ሰዎች እጅግ በጣም ብዙ ናቸውና የአንዳንዱ ሰው ስለ ግጭት መስረታዊ ሀሳቦችን በማወቅ ግጭትን ቀድሞ ለመከላከልና ግጭትን ለመፍታት ሁሉ ሰው ከፊል ሊኖረው ስለሚገባ ይህን መጽሐፍ እግዚአብሔር በረታን ግንቦት ዘጠኝ ሁለት ሺ አስራ ሰባት ዓመተ ምህረት በሐዋሳ ኬር አውድ ኢንተርናሽናል ሆቴል ላይ በድምቀት መጽሐፉ ይመረቃል። ከዛ በማግስቱ ደግሞ እሁድ ጠዋት ከሦስት ሰዓት ተኩል ጀምሮ በሐዋሳ መሐል ከተማ ቃለ ሕይወት ቤተክርስቲያን ከተጋባዥ እንግዶች ጋር እያመለክን እያመሰገንን መጽሐፉን አብረን ስለምናስመርቅ ቅዱሳን ወንድሞችና እህቶች በሙሉ በዚህ መጽሐፍ ምረቃ፣ ታሪካዊ ምረቃ ላይ እንድትገኙ በክርስቶስ ኢየሱስ ፍቅር ጋብዛችኋለሁ። ይሻለው